በኢስኬሚክ ስትሮክ ያሉ ታካሚዎች ውስጥ የደም ማዘኑ በክሎዝ ሲደብቅ የሚከሰት ሲሆን ይህም የአካል አንደኛው ግራ ወይም ቀኝ በድንገት የሚታየው ድካም፣ በመሄድ ላይ ችግር፣ አታክሲያ፣ ወይም የአይን ጉዳት፣ ተናጋሪ ቋንቋን ማስተዋል ችግር ወይም ቃላትን በትክክል መናገር አለመቻል ያሉ ምልክቶችን ሊያመጣ ይችላል። ስለዚህ በእንደዚህ ሁኔታ ውስጥ ወደ ሆስፒታል በተቻለ ፍጥነት መሄድ በጣም አስፈላጊ ነው፣ በተለይም በሶስተኛ ደረጃ የስትሮክ እንክብካቤ ማዕከል ውስጥ። ምክንያቱም ምልክቶቹ ከመጀመሪያው ጊዜ በኋላ በመጀመሪያው ጥቂት ሰዓታት ውስጥ ክሎቱ በበርቷ ዘዴዎች ከተበተነ ከሆነ የደም አቅርቦት በመጀመሪያው ጥቂት ሰዓታት ውስጥ ወደ ቀመ ሁኔታ ይመለሳል። ከዚያም አንዳንድ ምልክቶች በፈጣን ጊዜ ፈጽሞ ሊቀርቡ ይችላሉ እና ከዚያ በኋላ አንድ ወር በቀጥታ ፊዚዮቴራፒ ከተደረገ በኋላ እነዚህ ህመምተኞች ይህን ህክምና የተቀበሉ ከሌሎቹ ህክምና ያልተቀበሉ ህመምተኞች ጋር በሚያነጻሱበት ጊዜ የተሻለ ውጤት ያሳያሉ። አሁን እነዚያ የሚባሉት የላቀ ህክምናዎች ምንድን ናቸው? በምልክቶቹ መጀመሪያ ጥቂት ሰዓታት ውስጥ የቴኔክቴፕሌዝ ወይም ሪኮምቢናንት ቲሹ ኒውፕላዞጀን አክቲቬተር በተባለ እንቅስቃሴ በደም ማስገቢያ መንገድ ለክሎቱ ለማቃጠል ማቅረብ እንችላለን። ግን እንኳን የመጀመሪያው ጥቂት ሰዓታት ከተሻገሩ በኋላም አንዳንድ ጊዜ እስከ 12 ሰዓት ድረስ አሁን በዘመናዊ ህክምናና በላቀካት ላብ ቅርጸ ተቀባይነትና የኢንተርቬንሽናል ራዲዮሎጂስቶች፣ ኢንተርቬንሽናል ኒውሮሎጂስቶች እና ኒውሮሰርጅኖች በመኖራቸው በቀጥታ ካቴተር ወደ ባንጎል ውስጥ በተጎዳው የደም ማዘም ማስገባትና ክሎቱ ማጥፋት ወይም ስቴንት በመስራት በፈጣን ጊዜ የደም የደም አቅርቦትን እንደገና ማስመለስ እና ይህ በትክክልና በተገቢው ጊዜና በተገቢ ሆስፒታል ከተደረገ በእጅጉ የተሻለ ውጤት ይሰጣል ተብሏል። ስለዚህ በጣም በጣም አስፈላጊ ነው። እባኮትን ወደ ሆስፒታል በቀላሉ መጡ እና ጊዜ በትንሹ ማዕከላት ወይም በግል ክሊኒኮች በተለይም ምናልባት ለኒውሮሎጂስት ቢሆንም አትቆይም። ምርት ጊዜው የወርቅ ሰዓት ነው። ምልክቶች ሲጀምሩ በፍጥነት ወደ ሆስፒታል እና ኢማጀንሲ ሄዱ።